ዲኔ ቤተሰቦች ማለት ነው። ሰፋ አርጌ ዛሬ ጄላቸው የመጣወት ስለ ክያ ጉዳይ ነው። ሰርፕራይዝ ሚል ዮሃ ሚዲያ ላይ ያው ሚዲያ ራሱ ራሱ ሚዲያ ያቀረባት ሚዲያ ላይ ለክያ ተደረገች የሚል ቪዲዮ ተሰራ። ዮሃ ሚዲያ እና ቴምር ስቴት ተጫወቱብኝ፣ ቀለዱብኝ፣ ድምፁ ነኝ ብላለች ማለት ነው። ሮቴሽን እንድትመሪ የሚያገዝሽ ሙሉ ለሙሉ ባይቀርፍልሽ ማን ብለው እንግዲህ 50 ሺህ ብር ስጦታ ሰጧት። ኢትዮጵያ ላይ አምሳ ሺህ ብር ምን ይሰራል? ምን እስቲ ምን ይሰራል? ደና ሁለት በግ ይገዛል አይገዛል? ሰላም ሰላም፣ የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ እያዝናናሉ፣ እንዲሁም ቁም ነገር አሲዛሉ ብያ መንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ አድርጌ ቻለው አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። ጸጥ ብሎ ነው፣ በተለይ ኢትዮጵያ ላይ ጸጥ ብሎ ነው መኖር። መናገር አያስፈልግም። አሰውም ተንኮለኛ ነው ነው ያንዱን ማግኘት አንዱ አይወድም። ያንዱን ጥሩ እዚህ ላይ ነው የምስማማለሁ። ኢትዮጵያ ላይ ስራህን ስትሰራ ጸጥ ለጥ ብለህ ነው መስራት ያለብህ፣ መናገርም አያስፈልግም። ከተናገርክ በንጋታው ጉድጓድን ለራስህ ትቆፍራለህ። ስለዚህ ዝም ነው። በዚህ እስማማለሁ። ደረጃ ላይ መሆን አንዱ አይወድም። ይሄ ነው ችግሩ። ስለዚህ መናገር መናገሩ ጥሩ አይደለም፣ ግን ይገኛል። በቃ በቲክቶክ በመሰረት ይገኛል። ግን ለሰው መናገር የአንዱ አንዱ እንዳያልፍለት ሰው አይወድም። አንዳንድ ጥሩ ደረጃ ላይ እንድትሆን አይወድም። ዘንድሮ ተማሪ ይላል። እስቲ ግብትን እናተ ፍርሃ አይመጣም

የኔ ጠንበለል አኮራኸኝ፣ አመሰግናለሁ ሸርዬ። አይ ጋሽ ቢሆን ልኝ ብዬ ተመኝቼ ያልተሳካልኝ ነገር። ጋሽ እዚህ ቅርባችን ነው፣ አንድ አስፋልት ነው። አባይም ቅርብ እኮ ነው ነው ፈጣሪ ውሃ ደረጋቸው እንጂ ደስ የሙሉ አለም ፊልም እጅግ በጣም የቆየ ነው ግን እጅግ በጣም ያዝናናል ፈታ ያደርጋል ያላያችሁ ሰዎች ካላችሁ ብታዩት እና ፈታ ብትሉበት ጤናም ሙሽሪት እንዴ? ምን ነው? ሽሪ እያየች ነው። ሽምግልናዋን ነው አሾልቃ ያሲዳል ቤተሰቦች

በሎ ሎ በሎ በሎ ቤተሰቦች የሚገርም ነው! ፍ ተበልተሻል ተበልተሻል ተበልተሻል። በቃ ኪያ እንግዲህ፣ ከዚህ በፊት እዮሃ ሚዲያ ላይ የመጣው ውድ የኔ ቤተሰቦች ማለት ነው። ሰፋ አድርጌ ዛሬ ይዤላችሁ የመጣሁት ስለ ኪያ ጉዳይ ነው። እሱን እና ያለን ማለት ነው ድምፁን እጅግ በጣም ተጫውተውብኛል ብላለች። ማን ነው የተጫወተባት? እዮሃ ሚዲያና ቴምር ሪል እስቴት ሰርፕራይዝ አለች ብሎ ጠርተዋት እጅግ በጣም የቴምር ሪል እስቴትን ማስታወቂያ ከለፈለፉባት በኋላ በስሟ ማለት ነው የሆነ ነገር ሰጥተዋት እጅግ በጣም ተጫውተውብኛል ድምፁ ኑኝ ብላለች። እሱን አስመልክቼ ሰብሰብ ያደረግኩትን ቪዲዮ ለእናንተ ለትዝብት ይዤ ከች ብያለሁ ማለት ነው። በየተራ እናያቸዋለሁ ማለት ነው። ትዝብቱ ነው የሚያካፍለን፣ ቤንጃ ቲዩብ ነው። ከሱ የስርጉት ቪዲዮ ቆርጥ ቆርጥ አድርጌ ለእናንተ ጋብዛችኋለሁ ማለት ነው። መጀመሪያ ግን ኪያ ማን ነች? ወደ ሚዲያ ስትመጣስ በምን ምክንያት ነው የመጣችው? የሚለውን ነገር አጠር አድርጎ ከዚህ በፊት የነበራትን ታሪክ ቢንጃ ያሰማናል ማለት ነው ወይም ይነግረናል። እንከታተለው። አንድ እህታችን ናት። የመጣችበት ጉዳይ የልጆቿን የልጇን አባት በዲኤንኤ ለማረጋገጥ ነው። መጣች እዛ ፕሮግራም ላይ መጣችበት፣ እንዳልኩት ነው። ልጆች ነበሯት። እሱ እንግሊዝ ሀገር ነበር የሚኖረው የልጆቿ አባት ነው የምትለው ሰው በሰዓቱ በታሪኩ ማለት ነው። ከዛ በኋላ እንግዲህ እሱም የልጆቹን አባትነት አባት መሆኑን ለማረጋገጥ ዲኤንኤ እንግሊዝ ሀገር ሆኖ ሰጠ። እሷም ከልጆቿ ላይ የእሱ ህት የምትሆን ዲኤንኤ ወሰደች፣ ተሰራ እንግሊዝ ሀገር ዲኤንኤና፣ አባት እንዳልሆነ ነገሩት። እሷ ደግሞ እኔ ባለሁበት ቦታ ያልተሰራ ዴኒ ነው የውሸት የተጨበረበረ ዴኒ ነው ከዚህ የላኩለት፣ ስለዚህ አይሆንም ማለች። መጣ እንግዲህ መጥቶ በተደረጉት ያው እኛ ችግር አለብናል። የአንዱ ስትሰሚ ወደ አንዱ ግር ብለሽ ትይዣለሽ፣ ደግሞ አንዱ መጥቶ ሲያስተባብል ወደዚህ፣ ግር እንደዛ አይነት ነበረ ታሪኩ ገባሽ። መጥቶ እሱ ደግሞ ሲናገር በእርግጥ የተናገረበት ነገር እውነተኛ ነገር ሊሆን ይችላል። ግን የሚናገርበት መንገድ ማናሩ ትንሽ ወረድ ያለ ስለነበር እዚ ላይ የሆነ አንድ ሀሳብ ለመስጠት ያክል ማለት ነው። የኪያ ባል በተራው መጥቶ እዮሃ ሚዲያ ላይ ስለ ታሪካቸውና ስለ ሕይወታቸው ሲናገር ትንሽ ወጥ ያለ ነገር እየተናገረ ነበር። እጅግ በጣም አላስፈላጊ ቃላት እየተጠቀመ እኛን ሁሉ አስደብሮን ነበረ። እንደ ሚዲያ እዮሃ ሚዲያ ምንድን ያል ነው እነዚህ እንደዚህ አይነት ቃላቶች ባይወጡ፣ ዋና ዋና ፖይንቱ ቢተላለፍ መልካም ነው ብለን እዮሃ ሚዲያ ነው አንድ ሰሞን ላይ በውጨቅ በውጨቅ አድርገ ነው ነበር። የተወሰኑ ወገኖች ደግሞ እንዴት እዮሃ ሚዲያ ይነካብናል ብለው ተንጫሽተው ነበረ። ውዝግቡ እንደዚህ ነው። ኪያ የመጣችበትና ሚዲያ ላይ እንደዚህ ልትታወቅበት ያለችበት ምክንያት እንደዚህ ነው። እስቲ ይቀጥላል። እንደ ሚዲያም እኛም የተሰደብንበት ነው። ምንድ ነው ዮሃ ሚዲያ እናክል ሲናገር ፍሬ ሀሳቡን እንጂ እንደዚህ አይነት ነገሩን ለሚዲያው ስለማይመጥን ለሰውም ስለማይመጥን አንዳንድ ነገሮችን መቀነስ ነበረበት የሚል አቋም ይዘን ተወያይተንበት ነበረ። ሰዎች ደግሞ እናንተ በምን ሞራል ነው ዮሃ ሚዲያ ነው የምትናገሩት? ብሏል። በዚህ አጋጣሚ አንድ ሳልጠቅሳት የማላልፈው ነገር እኛ ጋር ቢስተካከሉ ሁሌ ብዬ የማስበው ነገር፣ አንድ የምንወደው ነገር ካለ በዛ በምትወጁ ነገር ላይ ሰው ሀሳብ እንዲሰጥበት አይፈልግም። በቃ ቢያጠፋም ሀሳብ እንዲሰጫ አልተለመደም። እኛ ጋር ምንም ችግር የለም። አንድ ችግር ሊሆን ይችላል እዛች ላይ ሀሳብ ሰጠሽ፣ የምትደግፊውን ደግሞ ይዘሽ የምሄድ ነው አንዴ ከደገብሽና ከያዝሹ ግን በቃ ነገር ሰት አይሰራም ብሎ የምናስበው ነገር መስተካከል አለበት። ስለዚህ እዮሃ ሚዲያን ለማውረድ ለመናገር ምናምን አልነበረም የዛን ሀሳብ የሰጠ ነው። ግን በሚሰራው ነገር የሚሰራቸውን አሪፍ አሪፍ ነገሮች እናምናለን። ለአገር ለሰው እንዴት እንደጠቀመን እናውቃለን። ግን ደግሞ ችን ቢያስተካክል ብለሽ ሀሳብ ትሰጫለሽና በዛ መልኩ ነበር የሰጠ ነው። ብዙ ሰዎች ደስ አላላቸውም ነበረ በሰዓቱ እና አሁን ዞሮ ዞሮ እዛ ላይ መታ እሷ እሱ መጥቶ ሀሳብ ሰጠ። የሁለቱም አንግል ተሰማ። በጨርሻ ላይ ወደ ዲኤንኤ ሄደ ጉዳዩ። ዲኤንኤ ላይ እያለ እኛም ፕሮግራም ሰርተን ነበር። ብስሬ በጣም የክያ እንትን ነበር። እዚህ ላይ ሀሳብ ለመስጠት ያክል እኔም ከክያ ጎን ነበርኩኝ። ምክንያቱም እናት ሆና ከማን እንዳረገችው አባታቸው ማን እንደሆነ ከእሷ በላይ የማያክሰው አለ ብዬ አላምንም። እኔ ማለት ነው። ምክንያቱም እናት እውነት አባት እምነት የሚባል ነገር ስላለ በቃ እሷ እርግጠኛ ሆና ልጁ የእከሌ ነው ብላ የተከራከረችበት መንገድ እኔን ስላሳመነኝ ዲ ኤን ኤ ቼክ ተደርጎ ውጤት እስከሚመጣ ድረስ እኔ የክያ ያለችው ነገር አባታቸው እሱ ነው ብዬ ደምድሜ ነበረ። ግን ያልሆነ ተቃራኒ ነገር ነው የጠበቅነው። አባታቸው ሳይሆን ቀረ ማለት ነው። እጅግ በጣም ብዙ ነገር ተፈጠረ። ከዛ በኋላ የሆነው ሆኗ ማለት ነው። እስቲ እንቀጥለው

ሳይንሱን መቃወም አልችልም እንጂ፣ እኔ ግን አውቃለሁ፣ እናት ነኝ አለች እሷ። ማለት እናት ነኝ ሳይሆን አባታቸው ነው አለች እሷ። ሳይንሱን አልቀበለውም የሚል ሀሳብ ሰጥታ ነበር። ይሄ የሆነ አለፈ። ይሄ ጉዳይ በዚህ ሁኔታ ያው፣ ስቱዲዮ ውስጥ ፌንት አድርጋ ነበር ምናምን ምናምን። እንደውም ማገባሽ አለሁ ምናምን ብሎ ሁሉ አስደምሞት ነበር ሰውን እሱ። የዛ ወቅት ላይ እንዲህ ሲገለጽ የነበረው ውካታ ስቱዲዮ ላይ እዮሃ ሚዲያ እጅግ በጣም የሚያሳዝን እንዲሁም በዚህ አጋጣሚ እዮሃ ሚዲያን የማደንቀው ምንድን ነው ውጤቱ ሲነገር ሶፌን ታርጋ የሆነ ነገር ስትናገር ነበረ ብለርድ አድርጎ አሳይቶናል። ስለዚህ ማጥፋቱ ብለርድ ማድረጉ እጅግ በጣም ተመችቶኛል። ውዝግቡ ለየት ያለ ነበር። አንድ ሰሞን ስለነሱ ነበር የሚወራ የነበረው ማለት ነው። እና ኪያ ወደ ሚዲያ ስትመጣ የልጆቿን አባት ለማወቅ ነበረ። ያላሰበችው ነበር የገጠማት በዚህ ምክንያት ፌመስ ሆና ነበረ፣ መነጋገሪያም ሆና ነበረ ካለፈ በኋላ አሁን በቅርቡ እንግዲህ እኛም በሰራ ነው ፕሮግራም ላይ ይሄ ሁሉ ካለፈ በኋላ አሁን በቅርብ ለዓመት በዓል እዮሃ ሚዲያ ደጋሚ ጠርቷት ሰርፕራይዝ አለሽ ብሎ ከቴምር እስቴት ጋር አገናኝቷት ነበረ። እጅግ በጣም ጓጉቷ ነበረ። ሌላ ነገር ነበር የጠበቀችው፣ ግን እሷ የገጠማት ሌላ ነገር ነው። እስቲ ምን ገጠማት ምንስ ሆነ የሚለውን ነገር እንከታተለዋን። የትም መሄድ የለም ለ ምስሬን አፕሪሽየት አድርጋ መልእክት ጽፋለት ነበር። ቴንክ ዩ በጣም የተረድሶኛል እሱ እናም ብላን ጽፋ ነበር። እና ከዛ በኋላ የሰሞኑን ፕሮግራም ተሰራ ለኪያ ሰርፕራይዝ የሚል እዮሃ ሚዲያ ላይ እዮሃ ሚዲያ ራሱ ራሱ ሚዲያ ያቀረባት ሚዲያ ላይ ለኪያ ሰርፕራይዝ ተደረገች የሚል ቪዲዮ ተሰራ። ቪዲዮ የቴምር ሪል እስቴት ማስታወቂያ ነው። በሷ ፕሮግራም ላይ እሷን ይዞ ሄዶ ለእሷ የሆነ ነገር ለማድረግ በዛውም ሊያስተዋውቁ፣ አላማው ግን ሪልስቴቱን ማስተዋወቅ ነው። ኪያም መርዳት አይደለም። ይሄ እኔ አሁን ከሪልስቴቶች ጋር ሰራለሁ ማስታወቂያዎች ነው። እቋሉ ገብቶሻል። እና ለማስታወቂያ ነው የተሰራው። ከዛ የጠበቀችው ኤክስፔክቴሽን ነበራት። ሪልስቴትን የጠራች ሲባል ምናልባት ሰው ነች፣ አዎ ሰው ነች። እኔም በሆን ጠብቃለሁ ሪልስቴት ሲጠራ ካላት ስም አንጻር ምክንያቱም ኪያ ሲባል ዩቲዩብ ላይ ፖስት ሲደረግ አብዞ በእዮሃ ሚዲያ ስለታወቀች እጅግ በጣም አብዛኛው ሰው ስለሷ ስለተነጋገረ፣ ስለ ሕይወቷ ታሪክ እሷ መታ ቪዲዮ ሰርታ እዮሃ ሚዲያ ፖስት ሲያደረግ አብዛኛው ሰው ክሊክ ያደርገዋል። ስለዚህ በጣም እይታ አላት ማለት ነው። ስለዚህ ይህን ስለምታውቅም ስትጠራም ሪስቴት ነው ስትባልም የሆነ ነገር ትጠብቃላችሁ። እኔ አሁን ለምሳሌ ሪስቴት ቢጠራት እንደ ሰውኝ የባስ ቤት ምናምን ነገር እጠብቅ ነበረ። ግን የሆነው ሌላ ነገር ነው እስቲ ችግር አላት ተከራይታ ነው የምትኖረው፣ ምናምን ሞኝነት ሊሆን ይችላል፣ ቤትም ጠብቃ ሊሆን ይችላል። ሄደች በኋላ ረጅም ደቂቃ ስለ ሪል እስቴቱ እንዴት እንደሚከፈል ምናምን ከተወራ በኋላ መጨረሻ ላይ ህይወትሽን እንድትመሪ የሚያግዝሽ ሙሉ ለሙሉ ባይቀርፍልሽ ምናምን ብለው እንግዲህ ሀምሳ ሺ ብር ስጦታ ሰጧትና፣ ሀምሳ ሺ ብር ህይወትሽን ባይቀይርም ይደግፍሻል፣ መነሻ የሆንሻል ብለው አምሳ ሺህ ብር ሰጥተዋት። ግን አብዛኛው ደቂቃ ከአርባ ደቂቃ በላይ እንግዲህ እሷን ቁጭ አድርገው ስለ ቴምር ሬስቴት ነበረ ሲናገሩ የነበረው ማለት ነው። ምክንያቱም እነን ቴምር ሬስቴቱ የተጠቀሙባት ኪያን ፊት ለፊት ላይ አድርገዋት የእነሱን ማስታወቂያ ነው የሰሩባት። ማስታወቂያ ደግሞ ከሰሩባት ትክክለኛ ክፍያ መከፈል ነበረበት። አምሳ ሺህ ብር ምንም ማለት አለ በአሁን ጊዜ ምንም ነገር አያስጀምርም። ኢትዮጵያ ላይ ምንም ነገር አያስጀምርም። እንደኔ አሳብ ስጡበት ከፈለጋችሁ። ምንም ነገር አያስጀምርም። ግን እነሱ በኪያ ምክንያት ሪል እስቴታቸውን አስተዋወቁ። እዮሃ ሚዲያ የሚያገኘው ነገር ይኖራል። ግን ለእሷ ለአንዳንድ ነገር ብለው አምሳ ሺ ብር ሰጠዋት። ቅስሟ እንደዚህ ሆነ ማለት ነው። በጣም የሚገርመውን ነገር ልንገር። አሁን ሰዎች ይህን እያወራ ሊያስቡ ይችላሉ ብዬ የምለውን ነገር ለአንሳ። አሁን እነዚህ ሰዎች እንደዚህ የሚያወሩት ነግረዋት ቢሆን በምን ያውቃሉ ሊሉን ይችላሉ። አሁን አንቺ እንደተመልካቸው ትችኛ አሁን የምናወራው ነገር አለ አሁን አንቺ አንስተሽው ሀሳብ፣ የሚገርም አሪፍ ሀሳብ ነው። ግን አንቺ ከምን ተነስተሽ ነው ሚስጥር አረጉባት ያልሽ፣ ወይንም እኛ ያልነው ነግረዋት ቢሆን በምን ያውቃሉ ለሚለው ምላሽ ልሰጣቸው ስለፈለኩ የምናውቀው በምንድን ነው። እሷ ከዚህ በፊት ያው አንዳንድ በሰራ ነው ቪዲዮ ምክንያት እንትን ነበረን ኮንታክት ነበረን እና ይሄ ነገር ከመሆኑ በፊት እሷም ለኛ ምን አለችን ሰሞኑን ደስ ብሏት በጣም የሚገርም ሰርፕራይዝ አለ ትሰማላችሁ፣ ምናምን የሚል ጻፈች ማለት ነው። እዚህ ጋር እንግዲህ ጉጉቷ ነው ምንም እንደሆነ ሳታቅ ሰርፕራይዝ አለ ብላ ለምታውቀው ሚዲያዎች እንግዲህ ሜሴጅ አድርጋላቸው ነበረ ማለት ነው። እሷ ምን እንደሆነ አላወቀችውም ግን ጉጉት ነበራት ማለት ነው። እዛ ጉጉቷ ላይ ነው እንግዲህ ውሃ የከለሱባት ማለት ነው። በጣም ያሳዝናል። እንደውም እንደ ሚዲያ ሰራተኞች እስከሆነን ድረስ እኛም ምንድን ነው የሚለውን ለማወቅም ሞክረን ነበር እና እሷም ስለማታቀው ትለን አልቻለችም። ግን የሚገርም ሆ ያለች በቃ እሷ በጣም እንትሆነነገርነው ያስታውቃል። ስለዚህ እሷም አታቀውም ነበር ሰፕራይዝ አለሽ መባሉ እና ኤግዛክት ያተጠቀመችው ቃል ነው ቴምኔሉ ላይም ርዕሱም የነበረው እና ሳታቅ እንደሄደች ያስታውቃል። እዛ ጋ ሲወራ የነበረውና ሲሰጣት የነበረው ሂደት ሳታቅ እንደለች ያስታውቅ ነበር። ይሄንን መልስ ለመስጠት ፈልጌ ነው። አሁን እዛ ላይ ቃል በቃል ምንድን ነው ቃል በቃል ስለ ቴክስቱ እንደውም መጀመሪያ ተጠራጥረን ነበር። የእሷ የላከችው ሜሴጅ ነው አይደለም እንዴ፣ በራሱ ተጠራጥረን ነበር። እና ምንድነው ሰርፕራይዙ? ንገሪና፣ ጀስት ፖዚቲቭ ነገር ስላለሽ ንገሪ። እሱን ታዩታላችሁ ያለችው ይሄ ትክክለኛ መረጃ ነው። አስፈልገም እናወጣለን። ከዛም በኋላ በመጨረሻ ኪያ ቃልዋን ሰጥታለች። እስቲ ቃልዋ ምን ይሆናል? እስቲ መልሳ ደግሞ ለነሱ ሜሴጅ አድርጋላቸዋለች። ብሩን ተቀብላ የተሰማትን ነገር እንግዲህ እንገልጻለች። ምንድን ምንድነው የሚለውን ነገር አብረን እንካያታለን። ዛሬ ከእኔ ጋር እስከመጨረሻው እንደምትሆኑ እርግጠኛ ነው ማለት ነው። እንቀጥለዋለን ምናለች አሁን ለሁሉም ነገር መልስ የሚሰጠው የመጨረሻ ያለችው ነገር ነው የጻፈችልን ነገር ነው እና እንደማታቅም በደንብ የምናረጋግጥበት ነው ምንድን ያለችው ሰፕራይዝ አለሽ ብለው አቆይተውኝ ጠብቄ ብዙ ጊዜ ከሄድም በኋላ እዛ ከደረሱ በኋላ አታቅም አላቅም ነበር አለች የሁሉ ነገር ሲቀረጽ የሁሉ ነገር አድርጎ ሁለቱንም ነው የወቀሰችው አሁን አንተ እንዳልከው ድርጅቱንም እዮሃንም ነው የወቀሰችው እና ሁለቱም እንደዛ አድርገውኝ ጠብቄ 50 ሺህ ብር ሰጥተው ላኩኝ ድምፅ ሆኑኝ፣ ተጫወቱብኝ ነው ያለችው። ያ ተጫወቱብኝ እዮሃ ሚዲያ እና ቴምር እስቴት ተጫወቱብኝ፣ ቀለዱብኝ፣ ድምፅ ሆኑኝ ብላለች ማለት ነው። እንደ እርዳታ ዝም ብለው መስጠት እኮ ይቻላል። እንደ ማስታወቂያ ግን እኔና ድርጅታችንን አስታውቂልን ብለው እስከ ጠሯት ድረስ ደግሞ ዳጎስ ያለ ፍራንክ ወይም ጠቀም ያለ ፍራንክ ከፍለው ነው ማስተራት ያለባቸው መጠቀም ያለባቸው፣ እንጂ ሚስኪንን በእንደዚህ አይነት ነገር እየጎዱ የራሳቸውን ድርጅት ማስተዋወቅ እጅግ በጣም ሼም ሼም ሼም ነው። አብዛኛው ሰው ተቃውሟል። እስቲ እንቀጥለው። ሲጀመር ጥቃሁን የእነሱን ብቻ ሰው ፍርጥ አለው ወደ አለው ነገር ነው የምንሄደው። ሲጀመር የኪያ አመጣጥ እንደ አንድ እናት ከማንም ትውለድ ከማንም እንደ እናት ልትረዳ ይገባታል። አዎ ችግር ላይ ከሆነች ታሪኳ ግን በተላለፈው መሰረት እንደውም አጭበርበራለች ብለሽ ልትያት የምትችሉ ነገር ነው ለምን ነኝ ብላ ሁሉ ድካም ተደርጎ ምናምን ሳይሆን ቀርቷል ገባሽ ስለዚህ አንዳንድ ሰዎች በኔጌቲቭ ይወስዱታል ለምሳሌ ሆን ብላ ነው ታሪካቸውንም ተናግሯል ያው ትሪፕ ላይ እንደተገናኙ በመጠጥ በምናምን ና አንዳንድ ሰው በኛ ማህበረሰብ ደግሞ እንዴት ነው የድሩዬነት ግንኙነት ነው ብሎ እንዲያስብ አድርጎታል እና ተገቢ አይደለም እንኳን ትልትል ሰው ሊናደድበት የሚችል አይነት ነገር ነው። ነገሩ ሲጀመርም ግን ምንም የእሷ ብቻ ታሪክ አለ። ይሄ ብዙ ሰዎች ላይ የሚፈጠር ታሪክ ነው። ችግር የለውም። ሲጀመር ታሪኩ እንደዚህ ነው ልሽፈልግ ሁለተኛ ይሄን ተጠቅሞ ደግሞ ለማስታወቂያ ሲመጡ ደግሞ እንደ ማስታወቂያ ሰሪ ነው እንጂ እንደሰራችው ነገር አይደለም። ስለዚህ የተደረገው ነገር በጣም አዝ ስለዚህ መክፈል ነበረባቸው ማለት ነው። በዚህ መሀል የተጠቀመው እኔ እንደ እምቻም እዮሃ ሚዲያ ምንም ነገር ሳይጠቀም በቪው ብቻ በሚያገኘው ዝም ይላል ብዬ አላስብም። ተጨማሪም ቴምር እስቴት ለእዮሃ ሚዲያ የሚከፍለው ነገር አለ። ግን እችን ምስኪን በምስኪን ጎኗ ገብተው ማስታወቂያቸውን ሰርተው ሀምሳ ሺህ ብር ሰርተው አሁን ኢትዮጵያ ላይ ሀምሳ ሺህ ብር ምን ይሰራል? ምን እስቲ ምን ይሰራል? ደና ሁለት በግ ይገዛል አይገዛል? ደሞ ሲሰጧት ህይወት ሲል ማስጀመሪያ ብለው ይሰጣሉ። እጅግ በጣም በሰው ሞራ ላይ የምንጫወት ሰዎች እባካችሁ፣ እባካችሁ ቁም ብለን ብናስብ መልካም ነው። ማለች ነውሱኝ ያው አጭበርብረውኛል ብላለች። ቃል በቃል ታጭበርብራለች። ያሳዝናል። ስቅጥናን ሚወዱ ሁላ ለስቅጥናው ሰገዱ። መቋጫ በሌለው ስቅጥናው ዓለምን አስደመመ። አውሬን በሚያስነቀው አመጋገቡ የዱር እንስሳት ተገረሙ። ቋጥኝ በሚያክለው ቄንጠኛ አጎራረሱ ጅቦች ለማጨብጨብ ቃጣቸው። ከቆጮ ሻጭ ወላጆቹ ጉራጌ ውስጥ ተወልዶ በኩባ ተጠቅልሎ ሸገር የደረሰው ሚስተር ሃይና ሴዶ ማርሻል ታላቅነት እንደተኛ ሃይመጣ መፋለም ይጠይቃል። ሚስተር ሃይና ይናገራል፣ ሱማሌው እንደሚቆረጣጠመኝ ያውቃለው፣ ግን ለመፋለም ወስኛለው። እኔ አውሬ ነኝ በልጅነት የራሱ ትምህርት ቤት ምሳቃም ይታሰርልኝ በባልዲ ነበር። ጠላቶቹ ሲናገሩ ሴዶ ባለሥልጣን ቢሆን ጉቦ የሚቀበለው አንድ ሰፌድ እንጀራና አንድ ድስት ወጥ ነበር ይላሉ። ሴዶ ሶስት እርምጃ ከተራመደ አስር ጉርሻ መጉረስ አለበት እያሉ ሊያሸማቅቁት የሚሞክሩም ሴዶ ግን ማንንም አይሰማም። ሰሞኑን በለቀቀው ቪዲዮ እንኳ ይሄ ነገር እንጥል ነው ወይስ መራቢያ አካል እያሉ ቢያሾፉበትም፣ ሴዶ ግን መስራቱን አላቆመም። ምንድነው ግን እንደዚህ እንዲያምርባት የምትፈልጉ? ጠርቼ አልሰማሁሽም። እንደዚህ እንዲያምርባት የምትፈልጉ? ሜካፕ ነው ይሄ፣ ቤተሰቦች። ሜካፕ እንደዚህ ሆነ እንዴ? ቅርጹ ቀየረ እንዴ? እንዴ ምን አስመሰላት? ራሷ ችግር ያለባት ሰው ልጅ ጭራሽ ጭራሽ

ሸርሜክስ ለማያቅሽ ቅና የኔ ወርቃ ከሰማይ ስትደነቅ የኔ ልበ ሰማይ መክሊት አባቷን ለስጋ ላይ ምታሽ ብርሃንሽ ጸዳልሽ አድማስ የማይመክተው የማይገድበው የማይከለበው የተስፋሽ ብርሃን አድማስ። ከሰሞኑ እንግዲህ መነጋገሪያ የነበሩት አርቲስት ገነት ንጋቱና ሙልጌታ ጀዋሬ ከአስራ አራት ዓመት የትዳር ፍቺ በኋላ እንደገና አንድ ሆነው ሰርግ ደግሰው ሰርጋቸውን አሳይተውናል። እጅግ በጣም ደስ ብሎናል። እንኳ ደስ አላችሁ ብለናል። ከሰሞኑ ደግሞ ምንድን ነው ይህን ታሪክ የሰራው አንድ ባለስልጣን ነው፣ ቤትን ተሰጥቷቸዋል፣ ምናምን ምናምን የሚባል ቅብር ጥስጥስ ጥዩ እየሰማን ያለ ነው። እኛ ምን አገባል? ዋናው ነገር እነሱ አንድ ሆነው ልጆቻቸውን በጋራ በማሳደጋቸው እጅግ በጣም ደስ ብሎናል። ሴጣን አፍሯል። በቃ የሚፈለገው አንድ መሆናቸው ነው አይደለ? በቃ የማይከልለው የልብሽ ጽናት፣ ጀግነት፣ ዋርካነትሽ ሰማይ ጠቀስ የሆነ አሸናፊ ልጅ፣ የወንዶቹ ምሳሌ፣ የእኛ አሸናፊ፣ አንጀ ሰብርሽ ጊዜ እሞታለሁ። እሺ ከእናቷ ጋር አንዳንዴ አታቀም ብለን ሰዓት ለብሰ ሰዓት ጎርሰን የተነጋገርናቸው ነገሮች በኋላ ልጅናቲ በሰይጣን የስሜት ፈረስ እየጋለበ በነበርን ጊዜ አንዳንዴ፣ በኋላ በኋላ ሳስበው ጅልጅ ይገባታል ብዙ ነገር አለቀስኩ። ጊዜ ጠብቄ ይቅርታ ጠይቄያታለሁ። ጊዜ ጠብቄ ይቅርታ ጠይቄ አሁንም በአደባባይ ይቅርታ ጠይቅሻለሁ። የኔ ልጅ ጠንክሪ ነበርች አሸናፊው ዙፋንሽ ላይ አሁንም በዙፋንሽ ላይ ነሽ። እሺ ቆርቆሮ ሙዚቃ ገደል ካታፈነ እንደዚህ ተገልብጬ ሽቅብ ካልሸነዋል ኤሪም በሙዚቃ ላይ የገባህ ወረርሽኝ ነህ። እባክህ እባክህ ተወኝ። ሙዚቃ ላይ የለህበትም። ጥበብም በደረሰችበት አልደረስኩም። እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች የነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዳላችሁ እርግጠኛ ነ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ መንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ስብሰባ ድርገጅ እስከምንድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛ አላችሁ ማለት ነው። እስከዛ ጎለ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላዊች ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ